ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 11 2017 ዓ ም ዕለታዊ መረጃዎችን ዘገባዎችና ሪፖርቶችን ይዤ መጥቻለሁ። መረጃ ዘገባዎችን፣ ሪፖርቶችን ወደ እናንተ እያደረስኩ አብሬያችሁ ቆየሁ። በለጠ ካሳኒ እናንተ ማብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሐሳብ አስተያየት ኖራችሁ እንደተለመደው ጥቆማ ዜና ጂሜል ዶት ኮም ላይ አድርሱኝ። በርካቶቻችሁ አስተያየቶችን አድርሳችሁኛል። በእጅጉ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ካላችሁ ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ደግሞ ለሌሎች ወዳጅ ዘመዶቻችሁ እያስተዋውቃችሁ የቻናሉ ቤተሰብ እንድትሆኑና በቀን ሁለት ጊዜ የሚተላለፉ የግንባር መረጃዎችን አዳዲስ ትኩስ መረጃዎችን እንድትሰሙ እንዲሁም ደግሞ ሐሳብ አስተያየቶቻችሁን በመስጠት የሚዲያውን ተሳታፊ እንድትሆኑ በአክብሮት ጋብዛለሁኝ። ይህን እያደረጋችሁ ስላላችሁ በእጅጉ አመሰግናለሁ። በርካቶቻችሁ ብዙዎቻችሁ በርካታ አስተያየቶችን ልካችሁልኛል። ከፋኖ አንድነት ጋር ተያዘ ከጤና ባለሙያዎች የስራ ማቆም አድማና ተያያዥ ጉዳዮችን በተመለከተ እንደዚሁ በውስጥ አሻጥር ለመስራትና ከብልጽግና ጋር ነክኬ በመፍጠር እንደዚሁ ይህንን ለማደናቀፍ የሚሞክሩ አንዳንድ የጤና ባለሙያዎችን በተመለከተም እንደዚሁ በስም ዝርዝር በቦታ ጠቅሳችሁ አድርሳችሁኛል፣ ተመልክቻለሁ፣ አመሰግናለሁ። እንግዲህ ይህንን አጠቃላይ እዚህ ቦታ እዚህ ቦታ ብሎ መግለጽ ባይቻልም፣ ግን ለጋራ መብትና ጥቅሞች ለሚደረጉ ጥያቄዎች በተለየ መንገድ አሻጥር ውስጥ መግባት ራስንም ጨርሶ አብሮ የሚጎዳ ጉዳይ መሆኑ መታወቅ አለበት። ይሄ የጤና ባለሙያዎች ያነሱ ጥያቄ ለአንድ ለሁለት ወይም ደግሞ ለሶስት ለታሰሩት ሐኪሞች ብቻ አይደለም። በአጠቃላይ በኢትዮጵያ ውስጥ በጤና ዘርፍ ተቀጥሮ ለሚሰሩ ሐኪሞች ቁጥራቸው ከ350 ለሚበልጡ ሐኪሞች አጠቃላይ የጤና ስርዓቱና የክፍያ ስርዓት ጥቅማ ጥቅምና መብቶች ይከበሩ የሚል ስለሆነ አሁን በአንዱ መታሰር ላይ በአንዱ ኪሳራ ላይ የሚገኝ ትርፍ ያለ መሰላቸውና ከብልጽግና ጋር በተለያየ መንገድ የሚሰሩ እና ሌሎቹን እያጋለጡ እየጠቆሙ ያሉ በተመለከተ የሚጠቅም መንገድ አይደለም። ከዚህ በላይ አስተያየት እንግዲህ አያስፈልገውም። መሰረታዊ ሀሳቤ ነው። ሌሎቹም እንደዚሁ ከፋኖ አንድነት ጋር በተያያዘ የተለያዩ መረጃዎችን አድርሳችሁኛል። በአንዳንድ አካባቢዎች አሁን ባለው አጠቃላይ ሁኔታ በተመለከተ መደረግ አለባቸው በሚል ሀሳቦችን፣ ማስተያየቶችን አድርሳችኋል። አመሰግናለሁ እንዲሁም ደግሞ ሰነድም ጭምር የላካችሁልኝ ያላችሁ የድል መመሪያ ሰነድ፣ ጭቆናን ለመጣልና ዲሞክራሲን ለመገንባት የሚረዳ መመሪያ በሚል ለውይይት የሚቀርብ መነሻ ሰነድ የያዘ ባለብዙ ገጽ ሰነድም እንደዚሁ አድርሳችኋል። በእጅጉ አመሰግናለሁ። ምናልባት ይህን ሰነድ የሚፈልጉና ጭቆናን ለመጣልና ዲሞክራሲን ለመገንባት የሚፈልጉ አካላት ካሉ ይህ ሰነድ ከማግኘት ይችላሉ። እንግዲህ ሀሳብ አስተያየቶቻችሁ እያድርሳችሁ ስለሆነ በእጅጉ ነው የማመሰግነው። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ከመሄድ በፊት ግን በትላንትናው ዕለት በመተከል ዞን ግልገል በለስ ከተማ በደረሰ ድንገተኛ የትራፊክ አደጋ ከአርባ ሰዎች በላይ ሕይወታቸው አልፏል። በጣም አሳዛኝ ነው። አርባ ሰዎች በአንድ ከተማ እንግዲህ ይህ በደረሰ የትራፊክ አደጋ ሕይወታቸው አልፏል። ተጎጂዎቹ ቤተሰቦች መጽናናትን እንዲሁም ደግሞ ለሕይወታቸው ላለፈው እንደዚሁ ነፍሳቸውን በአጸደ ገነት እንዳኖር ይመኛለሁኝ። ከፍተኛ ጉዳት ያደረሰ የትራፊክ አደጋ ነው የደረሰው። በጣም አሳዛኝ ነው። ብዙ ቤቶች ነው እንግዲህ ሀዘንና መከራ እየገባው። ከጤና ባለሙያዎች ጋር በተያያዘ ያሉ አሁናዊ መረጃዎች ምን ይመስላሉ የሚለውን መረጃ ማስቀደም ልጀምር። ብዙ ሆስፒታሎች ሙሉ በሙሉ ስራ እንዳቆሙ መረጃዎቹ ይጠቁማሉ። ከተለያዩ አካባቢዎች የሚመጡ መረጃዎች ከሰሜን ኢትዮጵያ ከአክሱም ከተማ ጀምሮ በሚገኙ የሕክምና ተቋማት እስከ ደቡብ ኢትዮጵያ ድረስ ወላይታ፣ እንዲሁም ወደ ደቡብ ምስራቅ ኢትዮጵያ አርሲን ጨምሮ በተለያዩ አካባቢዎች አዲስ አበባና ሌሎች አካባቢዎች ጨምሮ ብዙ የሕክምና ተቋማት አገልግሎት መስጠታቸውን ነው መስጠት ማቆማቸውን ነው መረጃዎች የሚያሳዩት። በዚህም እንግዲህ ለሐኪሞች ወደ ስራ ገበታቸው እንዲመለሱ እስከዛሬ ዛሬ 11 ሰዓት ጀምሮ ጥሪ ያቀረቡ በርካታ ተቋማት አሉ። ወደ ስራ ገበታቸው እንዲመለሱ ማስጠንቀቂያዎችንም፣ እንዲሁም ደግሞ ወገዳዎችንም የጣሉ አሉ። ታካሚዎች ብቻ በሆስፒታሎች ዛሬ ብዙ ቦታዎች ነው ብቻቸውን የዋሉት የሚለው መረጃ ይዘን ወደ ጥቁር አንበሳ ስንሄድ ደግሞ ጥቁር አንበሳ ታካሚዎች ሁሉ በጸጥታ ኃይሎች ተደብድበዋል። እንደዚሁም ደግሞ ተይዘው የተወሰዱም አሉ ተብሏል ታስረው የተወሰዱ የጥቁር አንበሳ ጉዳይ ምንድን ነው የሆነው? ታካሚዎች የሚቀበለን የሚያክመን ያስፈልጋል ማለታቸውን ተከትሎና ሰብሰብ ብለው በሮ አካባቢ በሁለቱም መግቢያ በሮች አካባቢ በብዛት መታየታቸውን ተከትሎ ወደ አካባቢው ያቀኑ የጸጥታ ኃይሎች ታካሚዎቹ ወደ ውስጥ እንዳይገቡ ለመከልከል ሲሞክሩና ሲሞክሩ ታካሚዎቹ ደግሞ መታከም አለብን ወደ ውስጥ የሚያናግረን ሐኪም እፈልጋለን ብለው ጥያቄ ማቅረባቸውን ተከትሎ ድብደባም፣ ሞከባም፣ እንግልትም ነበር ተብሏል። በዚህ ላይ በመሃል የሐኪሞች ጥያቄ ሊመለስ ይገባል የሚል ድምፅ ያሰሙ ታካሚዎች ነበሩ። ፍትህ ለዶክተሮች፣ ፍትህ ለሐኪሞች፣ መብቱና ጥቅሞቻቸው ሊከበሩ ይገባል የሚሉ ጥያቄዎችን ያነሱ ታካሚዎች ተደብድበዋል። ሐኪሞቹ ተባባሪ ናችሁ አመፅና ውከት ለማቀጣጠል ነው የመጣችሁት እንጂ ታካሚ አይደላችሁም በሚል የሕክምና ወረቀቶቻቸውና የሕክምና ማስረጃዎቻቸው ጭምር ተነጥቀው ወደ አልታወቁ ስፍራዎች የተወሰዱ ታካሚዎች አሉ ተብሏል። ከዚህ ጋር በተያያዘ ከግል የጤና ኮሌጆች ጭምር አንደኛ ዓመት እና ሁለተኛ ዓመት ተማሪዎችን በማምጣት የጤና ጣቢያውን ቦታዎች ለመሸፈን እንዲሁም ደግሞ በዚህ በተባባሪነት የሚተባበሩ ካሉ ወደፊት ቋሚ ቅጥር እንደሚሰጣቸው የብልጽግና አባላት በአዲስ አበባ ይህን እያደረጉ እንደሆነ መረጃ ምንጮች ጠቁመዋል። ካድሬዎቹ ይህንን የሚያደርጉት አሁን ብዙ ቦታዎች ላይ ሐኪሞች ስራ ማቆም አድማውን ተከትሎ አዳዲስ ገና ትምህርታቸውን ያልጨረሱ የሕክምና ተማሪዎችን በማምጣት ቦታውን ለመሙላት እና ቃል እየገቡ ነው ተብሏል። ይህም ተቀባይነት የለውም ነው የተባለው። እንግዲህ በጥቁር አንበሳ ባሻገር በሌሎች ሆስፒታሎች እንደዚሁ ዛሬም ተጨማሪ ሐኪሞች ስለመታሰራቸው መረጃዎች ጠቁመዋል። ዛሬም ስምንት በላይ ሐኪሞች ከተለያዩ አካባቢዎች መታሰራቸውን የወጡ መረጃዎች ያሳያሉ። እንግዲህ የተለያየ ጥቅማጥቅም እንሰጣለን በሚል ከአዲስ አበባ ጤና ጣቢያዎች የሀኪሞቹን ቦታ ለመሸፈን ወደ ትልልቆቹ ሆስፒታሎች እንደዚሁ በጤና ባለሙያዎች እንዲዛወሩ ስለመደረጋቸው፣ ተጨማሪ አበልና ጥቅማ ጥቅም በማቅረብ የጤና ባለሙያዎቹን እንደዚሁ ይህንን እንዲሸፍኑ እየተደረጉ ይገኛሉ። ብዙዎቹ ሀኪሞች ይህንን ጥያቄ ውድቅ ማድረጋቸው ነው ለማወቅ የተቻለው። ጥያቄው እኛም ጥያቄ ነው፣ ሀኪሞቹ ያነሱት ጥያቄ እኛም ስለሆነ እኛ በዚህ በኩል ተሳታፊ ተባባሪ አንሆንም ብለዋል። በዚህ ተስማምተው ጥቂት ባለሙያዎች ደግሞ ታሪካዊ ስህተት እየሰሩ ነው የሚል ጥቆማም አብሮ መጥቷል። እነዚህንም እንደዚሁ እንግዲህ ከዚህ ጥያቄ በተጻራሪ ባይቆሙ መልካም ነው። የተጠየቀው ጥያቄ አጠቃላይ የጤና ስርዓቱና የባለሙያ ስለሆነ የጥቅማ ጥቅምና የመብት ስለሆነ በዕለታዊ አበልና እና በዕለታዊ ገንዘብ እንዲሁም ደግሞ በፖለቲካዊ ሹመት ማታለያዎች እንደዚህ አይነት ታሪካዊ ክህደት በጓደኞቻቸው ላይ ባትፈጽሙ መልካም ነው የሚለውን ሀሳብ እዚሁ ላይ የሀኪሞቹ ይናድርሰውኛል በእጅጉ ነው የማመሰግነው ነው። የተጠናክሮ የቀጠለውን የሀኪሞችን ጥያቄ በተመለከተ እንግዲህ ከአሁን በፊት ኢህአፓ እንዲሁም ደግሞ የኦሮሞ ፌዴራሊስት ኮንግረስ ጨምሮ የፖለቲካ ፓርቲዎች ለዚህ ድጋፍ መስጣቸው ይታወቃል። በዛሬው ዕለት እንደዚሁ የሀኪሞቹን የመብት ጥያቄ በተመለከተ መግለጫ ከወጡት መካከል ኢዜማ ይገኝበታል። ኢዜማ በመግለጫው እንግዲህ መግለጫው እንደ ጥራው ከጠራሁ በኋላ እንዳይበል አድርገው ወይም ደግሞ እንግዲህ እንዳይከፋም እንዳይደሰትም አድርገህ አይነት መግለጫ ነው ያወጣው። በመግለጫው ለሀኪሞቹ ጥያቄ አጋርነት አሳይቻለሁ የሚለው ፓርቲው መብት ጥያቄዎችን በሰላማዊ እና በህጋዊ መንገድ ማቅረብን እደግፋለሁ በሚል ርሱ ውስጥ ግን ሶስት ነጥቦችን አንስቷል። እነዚህ ነጥቦችም ግልጽ ያልሆኑና ሁለቱ በተለይ ለመንግስት ያደሉ የሚመስሉ ጥሪዎች ናቸው። የመጀመሪያው መንግስት ስህተቱን አምኖ ይቅርታ እንዲጠይቅ በአደባባይ ወጥቶ ለባለሙያዎቹ ጥያቄ ምላሽ እንዲሰጥ እና ለመፍትሄውም ከባለሙያዎች ጋር ተባብሮ እንዲሰራ የሚል ሲሆን ሁለተኛው ሀኪሞቹ ከስራ ማቆም አድማ ተመልሰው የመፍትሄው አካል በመሆን ከመንግስት ጋር አብረው እንዲሰሩ የሚለው። ይሄ በግልጽ እንግዲህ የስራ ማቆም አድማውን በአስቸኳይ እንዲያቆሙ የሚል ጥሪ ነው። ሌላው የጤና ማህበራትና የባለሙያዎች ማህበራት ከመንግስት ጋር ግብረ ኃይል በጋራ አቋቁሞ በአጭር ጊዜ፣ በመካከለኛ ጊዜ፣ በረጅም ጊዜ ሊፈቱ የሚችሉ ጥያቄዎችን እየለዩ የደረሱበትን ደረጃ ለሕዝቡ እንዲያሳውቁ በሚል ሶስት ጥሪዎችን አቅርቧል። እንግዲህ እነዚህ አብዛኞቹ ሲታዩ አሁናዊ ያንገብጋቢ ለሆነው ለሐኪሞቹ የዳቦ ጥያቄዎች ግን በቀጥታ መፍትሄ የሚሆኑ አይደሉም። የመንግስት ጥያቄውን መፍታት ባለመቻሉ ነው እንግዲህ ሐኪሞቹ ስራ ማቆም አድማ ውስጥ የገቡት። እንዲሁም ደግሞ ሐኪሞቹ የስራ ማቆም አድማውን ከማድረጋቸው በፊት ደጋግመው አስጠንቀዋል። በበሽተኞች ላይ በታካሚዎች ላይ ለሚደርሰው የህይወት ማለፍ መንግስት ኃላፊነቱን ይወስዳል ወደዚህ ከመሄዳችን በፊት መንግስት ጋር እንነጋገር ብለው በተደጋጋሚ ጥሪዎችን አቅርበዋል። በዚህ በኩል እንግዲህ እነሱ ኃላፊነታቸውን ተወጥተዋል ብሎ መናገር ይቻላል። የመብትና የጥቅማጥቅም ጥያቄዎችን እያቀረቡ ያሉት አሁንም ድብደባ ስርዓት ነው እየደረሰባቸው የሚገኘው። ለማንኛውም ኢዜማ እንግዲህ አለሁም ለማለት የፖለቲካ ድጋፍ ለማግኘት በህዝቡም እንዲሁም ደግሞ ከመንግስት ጋር ያለውንም ደግሞ ግንኙነትና መንግስትንም ላለማስከፋት የሰጠው መግለጫ ይህንን ነው የሚመስለው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ጎንደር ዙሪያ የሚወስደን መረጃ ነው የሚያስከትለው። ጎንደር ዙሪያ በተለያዩ ቦታዎች ከባድ ውጊያዎች ተደርገዋል። ጎንደር ዙሪያ ወረዳ ላምባ ተብሎ የሚጠራው ቦታ ከባድ ውጊያ ነው የተደረገው። ውጊያው ከሌሊቱ ስምንት ሰዓት እስከ 12 ሰዓት ድረስ የቀጠለ ነበረ። ይህንን ውጊያ በተመለከተ መረጃ ያደረሱ የመረጃ ምንጮች እንደሚሉት ከሌሊቱ ስምንት ሰዓት በተለያዩ አቅጣጫዎች የመንግስት ኃይሎች ከተለያዩ ቦታዎች መጥተው ከበባ ማድረጋቸውና በፋኖ አመራሮች ላይ ያተኮረ አሰሳ ቅኝት በሚል ከተንቀሳቀሱ በኋላ በሶስት አቅጣጫዎች ጥቃትና ከበባ መፈጸማቸውን በዚህ ከበባና እንቅስቃሴ ውስጥ ግን ከውስጥ ከፋኖም ጭምር ያሉ ሰዎች በመረጃ ተባባሪ ሆነው ስለመገኘታቸው የመረጃ ምንጮቹ ገልጸዋል። ፋኖ በሰጠው አጸፋ ምላሽ ለአራት ተከታታይ ሰዓታት ከባድ ውጊያ ማድረግ በመንግስት ኃይሎች ላይ እንደዚሁ ጉዳት ማድረሱን እና የፋኖ አመራሮች እና ታርጌት ተደርገው በመረጃም ጭምር ከውስጥ መረጃ ተሰጥቶ ከበባ ተፈጽሞባቸው የነበሩት ከበባውን ሰብረው ስለመውጣታቸው የመረጃ ምንጮቹ ገልጸዋል። ከስምንት ሰዓት እስከ ንጋት አስራ ሁለት በተደረገ ተከታታይ ከበባ በፋኖ በኩል አንድ የሞት ጉዳት በመንግስት ኃይሎች ላይ ከሀያ ሁለት በላይ ሞት ሌሎች ደግሞ ሰባት ከባድ ቁስለኛና ሌሎች ቀላል ቁስለኛ መሆናቸውን የመረጃ ምንጮቹ ገልጸዋል። እንግዲህ ይሄን ከበባ በተመለከተ ይህንን መረጃ ያጋሩ የመረጃ ምንጮች እንደሚሉት ከውስጥ ከፋኖች ጭምር መረጃ መስጠት በሌሊት የፋኖ አመራሮች ያሉባቸውን ቦታዎች ታርጌት ያደረገ መረጃ ለመንግስት ኃይሎች ተሰጥቶ ነው ይሄ ጥቃት ተከፍቶ የነበረው። እንግዲህ በዚህ ጥቃት ግን ያው የደረሰው ጉዳት የለም። በፋኖ ላይ አንድ የሞት ጉዳት ደርሷል። በእርግጥ አራት ቀላልና ከባድ ቁስለኛ፣ በመንግስታዎች ላይ ደግሞ ለከበባ የመጡት ከፍተኛ ጉዳት አስተናግደዋል። አሁን ሰባቱ በጎንደር ሆስፒታል ሕክምና ጎንደር በሚገኘው የመከላከያ ጊዜያዊ ሕክምና ጣቢያ ውስጥ ይገኛሉ ነው የተባሉት። ከዚህ ጋር በተያያዘ እንግዲህ በብዙ ቦታዎች እንደዚህ አይነት ተሞክሮችም ስለመኖራቸው የሚያሳይ ነው። ይህ መረጃ በዋናነት ለብዙዎቹ የሚሰራ ነው። አሁን ከውስጥም ከውጭም በሌሊት በተለይ የመንግስት ኃይሎች የከበባ ጥቃቶችን እንዲሁም ደግሞ ድንገተኛ ጥቃቶችን የሚፈጽሙት ከፋኖ ውስጥ በአደራጇቸው የመረጃ ሰዎች አማካኝነት እንደሆነ እየታመነ ነው። ይሄ ማሳያው ይሄ ነው ተብሏል። ወደዚሁ ምራብ ጎንደር ቋራ ከፍተኛ ኃይል እየተጫነ ስለመሆኑ የመረጃ ምንጮች ገልጸዋል። ከተለያዩ ቦታዎች የተውጣጡ ኃይሎች መካናይዝድ እግረኛ ጨምሮ አየር ወለድም ጭምር ነው ወደ አካባቢ እየተንቀሳቀሰ ያለው በብዛት ተብሏል። ከተለያዩ አካባቢዎች ነው ኃይል ወደዚህ አካባቢ የሄደ የሚገኘው። በተመሳሳይ እዚሁ ጎንደር ዙሪያ ማንጠሮ ጊዮርጊስ፣ ጉዳጉዶ እና ፈረንጅ ውሃ ተብሎ በሚጠሩት እስከ ቁልቋል በር ድረስ ዛሬ እስከረፋ ድረስ ከባድ ውጊያ ተደርጓሉ ተብሏል። ውጊያው እንግዲህ እስከ አምስት ሰዓት ድረስ ቀጥሎ ነበር። በዚህ ውጊያ በቡድን መሳሪያዎች የታገዘ በድሽቃ ሞርተር፣ ዙ ሀያ ሶስት የታገዘ ውጊያ ነው የተደረገው። በውጊያው ግን በፋኖ በኩል ሆነ በመንግስት ኃይሎች ላይ የደረሰው ዝርዝር ጉዳት አልታወቀም ተብሏል። ምናልባት መረጃዎች ወደፊት የሚደርሱ ከሆነ ወደ እናንተ ተመልሰው የሚደርሱ ይሆናሉ። ሌላው መረጃችን ወደ ምስራቅ ጎጃም የሚወስድን ነው። ምስራቅ ጎጃም ተከታታይ መረጃዎች አሉ። ምስራቅ ጎጃም ደባይ ጮቄ የዳማ ተብሎ የሚጠራ ቦታ ድንገተኛ ጥቃት ተፈጽሟል። በተፈጸመው ድንገተኛ ጥቃት የሚሊሻ አባላት ሁለት የሚሊሻ አባላት ሲገደሉ ሌሎቹ የሁለት ቆስለዋል ተብሏል። ወደ ከተማ ዘልቀው በመግባት የፋኖ አባላት በፈጸሙ ድንገተኛ ጥቃት ነው ይሄ ጉዳት የደረሰው ከዚህ ጋር በተያያዘ ባለፉት ሁለት ቀናት ተከታታይ የስምንተኛ ክፍለ ጦር ሸበል በረንታ፣ ቢቸና በተከታታይ በሚሊሻ አባላት ላይ ጥቃት መፈጸሙን እንዲሁም ደግሞ የሚሊሻ አባላትንም ይዞ መውሰዱን ከተላለፉ የጧት ዘገባዎች ለመረዳት ተችሏል። በዚህ እንግዲህ እስካሁን ከአስር በላይ የሚሊሻ አባላት ከሸበል በረንታ የተወሰዱ በፋኖች ይገኛሉ ነው እየተባሉት። ዛሬም በአካባቢ እንግዲህ በሚሊሻ አባላት ላይ ጥቃት ተፈጽሟል። በተመሳሳይ ምስራቅ ጎጃም እዚሁ አዋበል ወረዳ ጽድ ማርያም ተብሎ በሚጠራ ቦታ ከጠዋት ጀምሮ ውጊያ ሲደረግ ነበር። ከአዋበል ወረዳ ወደ ጽድ ማርያም ቀበሌ የተንቀሳቀሰ የመንግስት ኃይል በፋኖ ይዞታ ላይ ከበባ ከፈጸመ በኋላ ነው ውጊያ የተቀሰቀሰው። ፋኖ ያጸፋ ምላሽ መስጠቱን ተከትሎ የወረዳው የሰላምና ደህንነት ኃላፊዎች፣ ሚሊሻ እንዲሁም ደግሞ የፖሊስ አባላት እና የብልጽግና ባለስልጣናት ጭምር ከመከላከያ ጋር አብረው በዚህ በዘመቱበት ዘመቻ አድማ ብተና የሚሊሻ አባላት እንደዚሁና የመከላከያ በከፈቱት ጥቃት እንደዚሁ የደረሰው ጉዳት በዝርዝር አልታወቀም ተብሏል። ሆኖም ግን ከሚሊሻ አባላት እንደዚሁ ጉዳት ስለመድረሱ የመረጃ ምንጮች ገልጸዋል። በሁለቱም በኩል የደረሰው ጉዳት ግን አልታወቀም። ውጊያው ከማለዳው እስከረፋዱ ሦስት ሰዓት ድረስ ቆይቶ ነበር የተባለው። የደረሱ ጉዳቶችን በተመለከተ የሚወጣ መረጃ ካለ ወደ እናንተ የማድረስ ይሆናል። ወደ ሰሜን ወሎ ዋጃ ከተማ ስንሄድ ዋጃ ከተማ ሌቱን ከፍተኛ ተኩስ ነበር ተብሏል። ከፍተኛ ተኩስ የነበረው በመከላከያ እና በፌደራል ፖሊስ ካምፕ አቅራቢያ ነው ተብሏል። ጧት ግን ተኩሱ ቁሟል። በቀን በከተማው የነበረው መደበኛ እንቅስቃሴ ግን እንደቀጠለ ነው ሲሉ የመረጃ ምንጮች ገልጸዋል። በዚህ አካባቢ ትናንትም ውጥረት ነበረ። በህዋ ታጣቂዎች መካከል የጌታቸው ደጋፊና የደብረ ጽዮን ተብለው እዚሁ አካባቢ ሰፍረው የሚገኙ ህዋ ታጣቂዎች እንደዚሁ ውጥረት ውስጥ ገብተው ነበረ። ማመሻሹን እንደዚሁ የፌደራል ፖሊስ ወደ አካባቢውም ስለመንቀሳቀሱ የመረጃ ምንጮቹ ገልጸዋል። የደረሰው ጉዳት አልታወቀም። ከዚህ ጋር በተያዘ እንደዚሁ ወደ ወልዲያ ቆቦ ከደሴ በርካታ ኃይል እየተጓጓዘ ነው ተብሏል። ወታደራዊ ተሽካሪዎች ብረት ለበስ ዙ 23ና የቡድን መሳሪያዎችን የጫኑ የመንግስት ወታደሮች ከውጫሌ ከውርጌሳና ከደሴ ተነስተው ወደ ወልዲያ እና ቆቦ በብዛት ተንቀሳቅሰዋል ተብሏል። ሸዋሮቤት ሸዋሮቤት አቅራቢያ በርካታ ኃይል ይቅርታ፣ ሸዋሮቤት አቅራቢያ ከፍተኛ የተኩስ ድምፅ ነበር ተብሏል። ልዩ ስሙ ካራቆሬ ተብሎ በሚጠራ ቦታ ለሰዓታት በቆየው ተኩስ የደረሰ ጉዳት አልታወቀም። ሆኖም የውድ መሳሪያዎች እና ሌሎች እንደ ነፍስ ወከፍ መሳሪያዎች በዚህ ውጊያ ላይ ጥቅም ላይ ውለዋል ተብሏል። በመኖሪያ ቤቶች ግን እንደዚሁ በዙ 23 ጉዳት ሳይደርስ አይቀርም። የጉዳቱ መጠን ነው ያልታወቀው ብሏል የመረጃ ምንጮቹ። ተኩሱ ለአንድ ሰዓት ተኩል የቆየ እንደሆነም ተገልጿል። ወደ ፍኖተ ሰላም ስንሄድ ፍኖተ ሰላም ከተማ አቅራቢያ ወደ ማንኩሳ መውጫ እንደዚሁ በልዩ ኦፕሬሽን ተፈጽሟል። በዚህ ልዩ ኦፕሬሽን እንግዲህ የሚሊሻ አባላት ስለመሞታቸው ነው ለማወቅ የተቻለው። ወደ ማንኩሳ መውጫ አጉ ተብሎ ወደሚጠራው ቦታ በተፈጸመው ድንገተኛ ኦፕሬሽን ሁለት የሚሊሻ አባላት ሲሞቱ ሁለት ቆስለዋል፣ ነው የተባለው። ሌሎች ደግሞ አካባቢውን ለቀው ወደ ከተማ ተመልሰዋል ተብሏል። ይሄኛው ዘመቻ በአንድ የፋኖ አባል በተናጠል የተፈጸመ ድንገተኛ ጥቃት ነው። የፋኖ አባሉ ያለምንም ጉዳት ከቀጠና ወጥቷል ነው የተባለው። ሌላው መረጃችን እንደ ወደ ደቡብ ጎንደር ጉና ጋሳይ አካባቢ የሚወስደን ነው። ከጋሳይ ከተማው ጣብሎ ወደ ስቴ መውጫ ላይ እንደዚሁ ውጊያ ሲደረግ ቆይቷል። ከሰዓት በኋላ ከዚህ ሰዓት ጀምሮ ነው ውጊያ ሲደረግ የነበረው። በዚህ ውጊያ በሁለት አቅጣጫ የገባይ መንግስት ኃይል በመቅለላ ብርጌድ የጉና ኩለጦር ማለት ነው በከፈተው ጥቃት እንዲሁም ፋኖ በሰጠው አጸፋ ጉዳት ያስተናገደ ውጊያ ነው ሲደረግ እየቆየው ተብሏል በተለይ በሚሊሻ አባላት እና በአድማብተን አባላት ላይ ጉዳት ደርሷል ሁለት የመከላከያ አባላት ሁለት የሚሊሻ አባላት በፋኖ እጅ ገብተዋል እንዲሁም ደግሞ አራት የነፍስ ወከፍ መሳሪያዎችና በርካታ ተተኳሾች በፋኖ እጅ ገብተዋል በፋኖ በኩልም እንደዚሁ የደረሰ ጉዳት አለ ተብሏል የጉዳቱ መጠን ነው ያልታወቀው ወደ ደጋዳሞት ስንሄድ ደጋዳሞት ወደ ደንበጫ መስመር ላይ በተለይ ልዩ ስሙ ጋላካብ እየተባለ በሚጠራ ቦታ እንደዚሁ ረፋዱን ድንገተኛ ጥቃት እና የደፈጣ ጥቃት ተፈጽሞ ነበረ። ከፈረስ ቤት ወደ ደንበጫ ሲንቀሳቀስ በነበረ ወታደሮች ጋር ላይ እና በወታደሮች ላይ በተከፈተው ድንገተኛ ጥቃት ጉዳት ደርሷል። ይህንን ጥቃት ተከትሎ በአካባቢው ለሰዓታት የቆየ ውጊያም ተደርጓል ነው የተባለው። በውጊያው ወታደራዊ ኪሳራ ደርሷል። በትንሹ አንድ ወታደራዊ ተሽከርካሪ ከጥቅም ውጭ ሆነዋል። እንዲሁ ደግሞ ቁጥራቸው ወሩ ያልታወቁ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። ይህንን ተከትሎ የመንግስት ወታደሮች ቢየምን ጨምሮ ዙ 23 እና ሌሎች የቡድን መሳሪያዎችን ወደ ተለያዩ አካባቢዎች በተከታታይ ሲተኩሱ ነበር ተብሏል። በዚህ ተኩስም እንግዲህ የደረሰው ጉዳት አልታወቀም ነው የተባለው። በመሀል የፋኖ ሰራዊት ግንባታ መቀጠሉን የሚያሳይ መረጃም አለ። እንግዲህ ለልዩ ኦፕሬሽን ለመደበኛ ውጊያ በሚል በተለያዩ ቦታዎች ወታደራዊ የአካል ብቃታቸውን በአግባቡ ለወራት ወስደው ያጠናቀቁ የፋኖ አባላት ስለመመረቃቸው የሚገልጹ መረጃዎች ናቸው እየወጡ ያሉት። እንግዲህ ሰሞኑን በተከታታይ የብልጽግና የማህበራዊ ሚዲያ እና መደበኛ ሚዲያዎች ፋኖ በሰላም እጅ እየሰጠ ነው ለመንግስት ሲሉ፣ በአንጻሩ በሌላ በኩል ደግሞ ፋኖ እንግዲህ ለልዩ ልዩ ዘመቻዎች ከዘመቻዎቹ ባህሪ አንጻር የሰራዊት ስልጠና መቀጠሉን እና የፋኖ የሰራዊት ግንባታ እንደዚሁ መቀጠሉን የሚያሳዩ ናቸው። ለልዩ ኦፕሬሽን ለመደበኛ ውጊያ በሚል የፋኖ ወታደራዊ ስልጠና ቀጥሏል። ወደ ሌሎች መረጃዎች ስንሄድ ወደ እንግዲህ ከኢትዮጵያን በተመለከተ አንድ መረጃ ላድርስ። በማይናማር በታጣቂዎች እጅ ሲሰቃዩ የነበሩ 477 ኢትዮጵያውያን ወደ ሀገራቸው ተመልሰዋል ተብሏል። ቀሪዎቹ 300 ኢትዮጵያውያን ግን እንዴት እንደሚመለሱም እስካሁን ድረስ የታወቀ ነገር የለም። ተስፋ የለም ነው ያለው የማህበሩ ወይም ደግሞ የኢትዮጵያውያኑ አስተባባሪ። ለቢቢሲ እንደተናገረው ኢትዮጵያውያን ለስራ ወደ ታይላንድ በጥሩ ክፍያ በሚል ከሄዱ በኋላ በዚህ ችግር ውስጥ ወድቀው ሲሰቃዩ መቆየታቸው ይታወቃል። ለከፍተኛ የጉልበት ስራዎች፣ ለድብደባ፣ ለብዝበዛ እንደዚህ ተጋልጠዋል። ቀሪዎቹ ኢትዮጵያውያን የትኬትን ጨምሮ ሌሎች ድጋፎች ያስፈልጓቸዋል። ስለዚህ ቀሪ ኢትዮጵያውያንም እንዲወጡ አስፈላጊው ትብብር መደረግ አለበት ብሏል፣ ተወካዩ ለቢቢሲ በሰጠው መግለጫ። ይሄ ጉዳይ እንግዲህ ዓለም አቀፍ መነጋገሪያ ሆኖ ቆይቷል። ሌላው በነገ ውለት በምክር ቤት ይቀርባል የተባለ አንድ ረቂቅ አዋጅ አለ። በነገ ውለት በሚውሉ የተወካዮች ምክር ቤት ውሎ የይዞታ ባለቤትነት እና የማይንቀሳቀስ ንብረት ባለቤትነት የሚሆኑበት በተለየ ውጭ ዜጎችን ለውጭ ዜጎች ይህንን የሚደነግገው ሕግ እና አዋጅ ነገ ለምክር ቤት ቀርቦ ይጸድቃል ተብሎ ነው የሚጠበቀው። ግንቦታ ስራውን ለምክር ቤት ይቀርባል የተባለው አዋጅ በስያሜ የማይንቀሳቀስ ንብረት ባለቤትነት ወይ ደግሞ የሊዝ ይዞታ ባለቤትነት እየተባለ የሚጠራ ነው። አዋጁ ያስፈለገው ህጋዊ አሰራርን ለመዘርጋት እንደሆነ የሚኒስትሮች ምክር ቤት በተነጋገረበት ጊዜ ገልጿል ነው የተባለው። የሚኒስትሮች ምክር ቤት ከሁለት ሳምንት በፊት በዚህ ረቂቅ አዋጅ ላይ ተነጋግሮ ነው ወደ ምክር ቤት የመራው። እንግዲህ ከዚህ ጋር በተያያዘ በርካታ የህግ ባለሙያዎች በርካታ አስተያየቶችን ይሰጡ ይታያሉ። በኢትዮጵያ ውስጥ ዜጎች በቀላሉ የመኖሪያ ቤት እና መስሪያ ቦታ በማያገኙበት ሁኔታ ይህኛው አዋጅ እንግዲህ ከመብትም አንጻር እንዴት ይታያል የሚለውን ተጨማሪ አስተያየት ልትሰጡብኝ ትችላላችሁ። ወደ መረጃዎች ቀጥላለሁ። ከዚህ ቀጥሎ አጠር አጠር ያሉ መረጃዎችን ከጎረቤት ሀገራት አደርሳለሁ። በሞቃዲሾ ከባድ የሽብር ጥቃት መፈጸሙን የመረጃ ምንጮች ገልጸዋል። በሞቃዲሾ ከተማ ደማን ደማንዮ ተብሎ በሚጠራው ወታደራዊ ካምፕ በተፈጸመ ድንገተኛ አጥፍቶ ጠፊ ጥቃት እና የቦምብ ፍንዳታ ከአርባ በላይ ሰዎች ሙትና ቁስለኛ ሆነዋል ነው የተባለው አስር ወደ ሆኑ ሲሞቱ ሰላሳ ከፍተኛ እና ከባድና ቀላል ቆስለኛ ሆነዋል ተብሏል። ወደ ደቡብ ሱዳን ስንሄድ ደቡብ ሱዳን የፕሬዝዳንቱ ሳልቫኪር አልሞተም እያሉ ነው። ሱዳን የደቡብ ሱዳን ባለስልጣናት አንዳንድ ሚዲያዎች የሰባ ሦስት አመቱ አዛውንት ሳልቫኪር በድንገተኛ ህመም ህይወቱ አልፏል ብለው ከትናንት ሌሊት ጀምሮ ዘገባዎችን እየሰሩ መሆናቸውን ተከትሎ የደቡብ ሱዳን ባለስልጣናት ፕሬዝዳንቱ በጥሩ ጤንነት ላይ ይገኛሉ እንደተባለው አልሞቱም ሲሉ ነው የገለጹት። ወደ ሱዳን ስንሄድ ሱዳን የሱዳን ጦር በዳርፉር ግዛት ዋልድ አልትራን ተብሎ የሚጠራ ወሳኝ ቦታ መቆጣጠሩን እየገለጸ ነው የሚገኘው የሱዳን ጥምር ጦር እየተባለ የሚጠራው ጦር በትሪያንግል ቦታውን ደቡብ ሶስት ማዕዘን እየተባለ የሚጠራውን ወሳኝ ወታደራዊ ስትራቴጂክ ቦታ መቆጣጠሩን እየገለጸ ይገኛል። ቻድ ሊቢያ እና ሱዳንን የሚያዋስ ነው ይህ ቦታ። ከቻድ ከሊቢያ አካባቢ እንደዚሁ ለሱዳን ጦርነት በአረብ ኤሚሬትስ የተመለመሉ ቅጥረኛ ወታደሮች የጦር መሳሪያ የሚገባበት ነው። ይህን ቦታ የሱዳን ጦር መቆጣጠሩ ለሚያደርገው የድል ግስጋሴ ከፍተኛ አስተዋጽኦ ይኖረዋል ነው የሚሉት የሱዳን ጦር ደጋፊ ሚዲያዎች። ሱዳን አረብ ኤሚሬትስን የቬና ስምምነትን በመጣስ ዲፕሎማቶችን ዱባይ አየር ማረፊያ ውስጥ ለስምንት ሰዓታት አግታ አንገላታለች ብላለች። የሱዳን ዲፕሎማቶች በትላንትናው ዕለት ነው በዚህ ለስም ሰዓታት ተንገላተዋል የተባሉት። እንግዲህ ዲፕሎማቶችን መብት የሚጠብቀውን የቬና ስምምነት በመጣስ ነው ይህን ያደረገችው ሱዳን አረብ ኤሚሬትስ ስትል ሱዳን ወቅሳለች። ሱዳንና አረብ ኤሚሬትስ የዲፕሎማሲ ግንኙነታቸውን ማቋረጣቸውን በተለይ ከባለፈው የፖርት ሱዳን የድሮን ድብደባ በኋላ በግልጽ ሱዳን አረብ ኤሚሬትስ በዚህ ጥቃት ተሳታፊ መሆኗን ገልጻለች። ከዛ ቀደም ብሎም በዳርፉር የዘር ማጥፋት ላይ ተሳታፊ ነች በሚል ዓለም አቀፍ የወንጀል ፍርድ ቤት ከሳታለች። አረብ ሊግ በሱዳን ትይዩ መንግስት ማቋቋምን የሚደረገውን እንቅስቃሴ በተመለከተ ማንም ድጋፍ እንዳይሰጥ የአረብ ሊግ እንደዚሁ ጥሪ አቅርቧል። የአረብ ሊግ በነበረው ስብሰባ ላይ በሱዳን ትይዩ መንግስት ማቋቋምና የሱዳንን ተቋማትን እንደዚሁ በሚያዳክም መንገድ ለትይዩ መንግስቱ ድጋፍ መስጠት እንዲቆም እኔም እውቅና አልሰጥም ብሏል። ለእሳት የነበሩኝ አጫጭር መረጃዎች እነዚህ እንደመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ።